ብሩኬ አይሚ፣ ከሌላ ሴት ጋር አይችው ነበር። ከዛች ልጅ ጋር ሌላ ነገር እንዳለው በምን እርግጠኛ ነህ አንተ? አንደኛ ነገር፣ አይ እኔ ሌላ ነገር ይኖረው አይኖሮ ሳይሆን ያየዋቸው ቦታ ደስ አይልም ነው ማለት ሩሚ። ይዞ አየኸው ከሴት ጋር? እሱን እሱን ጠይቀው። የሚታደርበት ቤት አየኸው? እሱን ራሱን ጠይቀው። ወይስ የት ነው ያገኘኸው? አይሚ ራሱን ጠይቀው። ይሄንን ወሬ እሱን ጠይቀው። እኔ በቃ ይኸውልሽ ሀሳቡን እንድነግርሽ ነው እንደዛ ከሆነ ደግሞ ማስረጃ ይዘህ መምጣት ነበረብህ፣ ወይ ቪዲዮም ቀርጸህ ሆነ። እኔ እንደዚህ ባለጌ ሰው አይደለሁም። ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ። እኔ ደህና ነኝ እግዚአብሔር ይመስገን። እናንተን ባላችሁበት ሰላማችሁ ብዝት ይበልልኝ። ያው ትንሽ ጠፍቻለሁ አውቃለሁ ቡታቸራ ከገባው አንድ ቪዲዮ ምናምን ነው የጫንኩት እና ሁላችሁም ነገር ያቸዋለሁ። በዛ ቪዲዮ ሁሉም ጀማ ተሰብስበን የመጣ ነው። አይ ሚን ብሩክም እና ብርሽም ብቻ አጠቃላይ ሁሉም መጥተናል። እዚህ ደስ የሚል ጊዜ ቆይታ እያሳለፍን ነው ምናምን እና ብሩክም ከጋሽ ጋር ከሙሽ ጋር አሪፍ ጊዜ እያሳለፉ ነውና በጣም ደስ ይላል። እና ዛሬ ደግሞ ቤተሰብ አጠብቁኝ ከምመጣው ሰው ጋር ማለት ነው። እኔና እሷ በቪዲዮ ከመጣን በጣምበጣም በጣም ቆይተናል። ግን ያው እናወራለን፣ እንደዋወላለን በጣም ወዳት፣ በጣም እሳሳለት። በቃ እንደ ታናሽ የማያት እህት በሏት። ስለማን እንደማወራ ያው ትገምታላችሁ ብዬ አስባለሁ። አብዛኞቻችሁ ያው ቪዲዮ ላይ ነው ታዩናላችሁ። እና ስለ አይኒ ዛሬ አይሚ በኔ ቤት ትመጣለች ማለት ነው። ስልክ ደውዬላታለሁ። ላገኝሽ እንደምፈልግ ነግሬያታለሁ። ግን እንደዚህን አይነት ቪዲዮ ይዤ ባልመጣ ደስ ይለኝ ነበር ለምትሉ ከረጅም ጊዜ ምናምን በኋላ ነው ከእሷ ጋር የተገናኘሁት ና በሚያስጠላ ቪዲዮ ነው የመጣሁት ስለመወዳትና ስለማስብላት ይጠቅማታል ብዬ ስለማስብ ነው እያንዳንዱን ነገር ማደርገው ለሷ ብዬ ማለት ነው። ልትቀየሙ ይችላላችሁ በማወራው ነገር ካሁኑ ይቅርታ ለምብትሉ ግን ያው አንዳንዴ ሰው ሆኖ ጥፋት ማያጠፋ የለምና ብሩክም አንዳንድ ስህተቶች ይሰራሉ። እንደዚህ ብዬ ማውራት አልፈልግም ነበር። በቃ እኔ ያየሁትን ራሴው ጋር ባስቀምጠው ራሴ ጋር ባስቀረው ደስ ይለኝ ነበር፣ ግን ሀይሚን ደግሞ ሊጎዳት ይችላል ብሩክን በጣም ነው የምትወደው፣ በጣም ነው የምታምነው፣ እና በመተማመን ያሉ ሰዎች ደግሞ እንደዚህ አይነት ፋውል ሲሰራ ትንሽ ይከብዳል። ቡታጀራ ላይ ብሩክን ከሌላ ሴት ጋር አይቼው ነበር፣ ደስማኤል ቦታ ላይ አይቼው ነበር። እና ብዙ አስቤያለሁ ላይሚ ልንገራት አልንገራት ወይስ ራሱ ይነግራታል ብዬ ጠብቄ ነበር። ግን እስካሁን እሷ ያወቀች አይመስለኝም፣ አይሚ እየሰማች አይመስለኝም። ብሩክ ከሌላ ሴት ጋር ግንኙነት ይኖረው አይኖረው አላውቅም፣ ግን ደስ ማይል ቦታ ስላየሁት ነው ትንሽ ስለደበረኝ። አይሚን ደግሞ ነገር ያቸዋለሁ። ማንም እንዲጎዳት አልፈልግም። ማንም ደሞ እንዲናገራ ስለማልፈልግ መናገር አለብኝ ብዬ ስለወሰንኩኝ ዛሬ ቀጥሬያት አለው። እያንዳንዱን ነገር ማወቅ አለባት ለምትሉ የብሩክ እያንዳንዱን እንቅስቃሴ ብታውቅም አንዳንዴ ግን ያው ሰዎች ወንዶች የምንደብቃቸው ባህሪያቶች ሊኖሩ ይችላሉ። ይህን ነገር እሷ ብትሰማ እርግጠኛ ነኝ ይደብራታል ብሎ ነው። ለዛም ይመስለኛል የደበቃት። ግን እኔ ደግሞ ይህን ያክል ከባድ ሚስጥር ተሸክሜ መቆየት አልፈለግኩ። ለምን ብትሉ በቃ ችግር የለውም፣ አምናበት ነው መቀጠል ያለባት ያለውን ነገር ችግር አውርተው እና እያንዳንዱ ነገር በመተማመን ሲሆን ደስ ይላል። እሷ ምናው ምንም ነገር አይፈጠርም ባለችበት ጊዜ እሱ ደግሞ እንደዚህ አይነት ነገር ማድረጉ በጣም ይደብራል። ከማንኛውም ሰው ማን ጠብቀው ነገር ነው። እንደዚህ አይነት ባህሪም ይኖረዋል ብዬ ብሩክ አንድ ቀን ማስብ ያላቅም። እኔ እስከ ዛሬ ማለት ነው አንድ ነገር አስብ ያላቅም። በጣም ነው መወደው በጣም ነው ማከብረው። ለሱ ትልቅ ቦታ አለኝ። ግን አንዳንዴ ደግሞ ሰዎች ማጠብቁት ቦታ ላይ ይገኛሉ። እና ብሩክን ያገኘሁት ማልጠብቀው ቦታ ላይ ማልጠብቆ ቦታ ላይ ከሌላ ሴት ጋር ነው ያየሁት። እንደውም እኔ አይሚ መስላኝ ነበር፣ የሆነ ነገራቸው ከአይሚ ጋር ይመሳሰላል ምናምን እና አይሚ መስላኝ ነበር፣ ቀረብ ብዬ ያየው ምናምን። ብሩክም ደንግጦ ነበር፣ ሰላም ምናምን ስለው ያው እንደመረበሽ ብሎ ነበር። ግን እኔ በስነ ስርአት ላይ ያስረዳታል ብዬ ነበር እስካሁን አይሚ የነገራት አይመስለኝም። ሁሉ ነገር ማወቅ አለባት። አስብ ያለው ዛሬ ወስኜ ከራሴ ጋር ተነጋግሬ መጣሁት ብላችሁ ደስ ይለኝ ነበር፣ እውነት ቢሆን ማለት ነው። እና ይህንን ሀሳብ ሳልጨምር ሳልቀንስ ዛሬ ለአይሚ እነግራታለሁ። ፕራንክ ነው፣ እስካሁን ያወራሁት ነገር አጠቃላይ ውሸት ነው። ከብሩኬ ምንም አይነት ባህሪ አይገናኝም። ይህ እንድታውቁልኝ ይወዳለሁ። ግን በዚ አጋጣሚ ግን ማዕከላቸው ላይ አንድ ሰው ቢገባ እነዚህ ሁለት ልጆች ምናክል እርግጠኛ ናት በብሩኬ አይሚ ይህን ነገር አያደርግም ትላለች ወይስ ያደርጋል ትላለች? እሱንም ለማወቅ ነው እና ደግሞ ስለናፈቀች ረጅም ጊዜ ሆኗል እኔ እና እሷ በቪዲዮ ከተገናኘን። አንድም ስለናፈቀችኝ፣ ሁለት ደግሞ በብሩኬ ያላት እምነት ለማወቅ ስለምፈልግ ነው። እኔ ሁለቱን በጣም ነው ምወዳቸው፣ እንዲለያዩ አልፈልግም። ሲጨቃጨቁ ላይ ይደብረኛል። እግዚአብሔር ነው ብላችሁ በጣም ይከፋኛል እና አምስት ልጆች ናቸው። አራት ልጆች ብቻ አላቅም። ወልደውት ለመሳም ያብቃቸው እኛም እንሸፍናለን ዳይፐር ምናምን የተለያዩት ነገሮች አራት አራት መሰሉኝ ባልሳሳት ማለት ነው ለአራቱም መንታ ሁለት መንታዩን ወይስ ሁለት ሁለት ይባ እንዲ ብቻ በየተራ ይሻላል። እኛም ወጪ ይበዛብናል ወንድሞቿ እና በዚሁ አጋጣሚ ግን እግዚአብሔርን አይለያችሁ በጣም ነው እንወዳችሁ። እንደዚሁ እየሳቃችሁልን ፍክት እንዳላችሁ የጨረቃ ፋሚሊ እንደተባላችሁ እንድትቆዩልን እንፈልጋለን። ከየት እንደምትመጣ አላቅም ሀይሚ እራሱ ያው ሴት ናት ኔቸር። እኔ ስትቀባባ ባላቃትም፣ ግን ያው አለ አንዳንድ ነገር ተፈጥሯዊ ውበትም ቢኖር ለመጨመር ይበልጥ ሴሲ ሲሆን ጎልቶ ለመታየት ለማማር ብዙም ይጥራሉና፣ እንጠብቃትና። ይፈርቻለሁ፣ ግን ምን ብዬ እንደምነግራት ይሄ ሁሉ ውሸት ሰብስቤ፣ ውሸት እራሱ ከየት እንደሚመጣልኝ አላቅም። በመድሃኒዓለም ሰብስቤ ሰብስቤ ሰብስቤ እኔ ቆሎዋን ካልገፈፍኩ ዛሬ ነኝ እንጂ፣ ወይ እምነቷ ይታያል ወይ ደግሞ አላቀፈኝ። እኔ ግን በእርግጠኝነት እምታምንልኝ አይመስለኝም። ደውላ የምትጠይቀው ላይ ይመስለኛል። አያስችላትም ቶሎ ነው ነገሮችን ካላደረግኩ ምትለውና በዚህ አጋጣሚ ግን ስልክ ባደውል ብሩኬ ጋር ምናምን ደስ ይለኛል። አስጨንቃታለሁ። ያው ያለኝ አማራጭ ነው። ከዚህ በፊትም እሷ ሰርታልኝ ያለች ምናልባት ተንኮል እንደዚህ አንገቴን በፕራንኳ ማለት ነው። እና ፕራንኳን ለእሱ አልነግራችሁም። ያው አብዛኞቻችሁ ታቋታላችሁ። ተንኮለኛ ናት፣ ተንከሲስ ናት። መጣውላ ሀሳብ ሊመጣላት ይችላል። ምን ማድረግ እንደምትችል አላውቅም። አሚን ያው ትታየኛለች። አርፍ ዳም ቢሆን ያው መጣለች። ልጥራት እንደ ቤተሰብ አይሚ

እንዴት ሞት? አሳፈረኝ ነክ አሎ። እግዚአብሔር ይመስገን። አንተ ትገርማለህ። ቡታጅራ ገብተህ ራሱ እንደዚህ ክትፎሽን ብቻሽን በላሽው። አሁን ቤተሰብ እንገናኝ የቋንጣ ዘልዘል በሚባልበት ነገር ችግር በደንብ መጣ ነበር። ይሁንልህ። እሺ እንደዚህ ክትፎ በልታ ወፍራ። እኔ አቅም ራሱ የለኝም ማወራበት። ወፈርኩ እንዴ? ወፍረሻል። ቡታጀራ፣ እናቴ ቤት ሆኜ ተንከባከበሽ የናት ምግብ። ለነገሩ ጋሽ፣ ጨዋታው ራሱ በቃ ደስታ ነው። በቃ ደስታ በራሱኮ ሰላም ይሰጣል፣ ይወፍራል። አዎ ጭንቀት ምናምን ነው በቃ እንትን፣ ከሰላም ምን አለ? ከሰላም ውጭ። ሰላምና ፍቅር ይስጥን። አሜን። ቡታጀራ፣ እንደው ተረብሻል። አይ አሁን እኮ ሰላም ነው። አሁን ሰላም ነው፣ እግዚአብሔር ይመስገን። አሁን ሰላም ነው፣ እግዚአብሔር ይመስገን። እንደዚህ በቀላሉ ያልፋል ብለን አላሰብ ነው ነበር ብቻ አልፏል፣ እግዚአብሔር ይመስገን። እና አይ ሚሻ ወይ እንብልሽ ፈገግ እያልሽ ነው እንደዚህ ብትሆኚልኝ ደስ ይለኝ ነበር። ግን ዛሬ ለትልቅ ቁም ነገር ነው ይጠራውሽ ማለት ማወቅ ያለብሽ ነገር አንዳንድ ነገሮች አሉ። እንደዚህ ፈልግሽ አለው በቁም ነገር ብለ ጠርታኝ ለቀል አይሆንም። እሺ ለቀልድማ አይደለም ለቀን ቤት እመጣ ነበር፣ ግን አንተ ልጁ ቀልድ አይመችህ። አይ ሳይሆን ቤተሰቦችም አንቺም ማወቅ ያለብሽ ነገር ስላለ ነው ቪዲዮ የሚያዘጋጀሁትና፣ እንደዚህ መናገር አልፈልግም ነበር። ማለቴ ብሩኬ ራሱ ቢነግርሽ ደስ ይለኝ ነበር። ችግር አለ፣ የተፈጠረ ችግር አለ። አይ ይህን ያክል ችግር ሆኖ ሳይሆን፣ ማወቅ ያለብሽ ነገር ስለነበር ነው። ብሩኬ ባክተውኝ፣ እሱ ደውሎልኝ ራሱን ለጥ ብዬ አላየሁትም ነበር። አስባን አሁን አንተ ጋር መጣሁ። እሱን እራሱ ደውሎልሽ ነበር? ደውሎልኝ ነበረ ግን ተኝቼ ነበር፣ እና አየሁት ስነቃ ማለት ነው። ከዛ በቃ የአንተን ማስቀደም ስላለብኝ አንተ ጋር መጣሁ። አይ ምናልባት ብታወሪ፣ ምናልባት ሊነግርሽ የፈለገው ነገር ሊኖር ይችል ነበር። አይ ያው እንደ ሌላ ጊዜው ኖርማሊ ይሆናል ብዬ አስባ። ምክንያቱም ሌላም ጊዜ ይደውልልኛል። አሳንገናኝ ብቻ ችግር የለውም ምንም ነግርሽ፣ የሚካበር ነገር የለም። አይ ሊቀየመኝ ይችላል፣ ግን ደግሞ ማወቅ አለብሽ። ከማንም በላይ እንድትጎጂ አልፈልግም። በጣም ነው የማስብልሽ። እና ይህን ነገር መናገር አልፈልግም ነበር ግን ግዴታ ማወቅ አለብሽ። ቡታጀራ ከመጣም በኋላ ብሩኬ፣ ሀይሚ ከሌላ ሴት ጋር አይቼው ነበር እና አይ ይቀልድ እኮ አይደለም። ለምን ይቀልዳል? አያደርገውም እኮ እኔም እኮ ብሩክ ያደርገውን ብዬ አስቤ ነበር። ዘኛውን ሰዓቱን ያሳልፈው ደውለሽ መጠየቅ ትችያለሽ። ሰላም ብያቸው ነው አንቺ መስለሽ ከሀይሚ ጋር መስሎ ነበር። እና ቤተሰብ ከሀይሚ ጋር አይደለም ከሌላ ሴት ጋር ነው። ላጣላችሁ ሀይሚታ ያለውን ነገር ራሱ ደውለሽ ጠይቂው። ምናልባት ያልተናገረበት ምክንያት ይኖረዋል። ያላረጋገጥኩት ነገር ወይም ደግሞ እራሱ ያልደረስኩበት ነገር ደውዬ እንዲ እንዲ ነው ብለው እሱንም ማስቀየም ነው የሚሆንብኝ። ገባው። ምክንያቱም ከዛች ልጅ ጋር ሌላ ነገር እንዳለው በምን እርግጠኛ ነህ አንተ? አንደኛ ነገር አይ እኔ ሌላ ነገር ይኖሮ አይኖሮ ሳይሆን ያየዋቸው ቦታ ደስ አይልም ነው። ሴፍቲ የሚሰጥ ቦታ አይደለም። ወንድና ሴት ደስ የማይል ቦታ ስለያየዋቸው ነው እንጂ እኮ ወንድና ሴት የትኛውም ቦታ ይገናኛል። ነግርህ እኔ እንጃ አያደርገውም። ኦኬ ምክንያቱም ረጅም ሰዓት ከኔ ጋር ነው የምናሳልፈው። ምን ለያየሁ እኮ ወይ ሊመሻሽ አካባቢ ነው ወይ ሆነ ታይም ነው፣ በቃ ፋሚሊ ጋር ስሆን ምናምን ነው። ምን ለያየሁ ገባክ? እኔ ለምን ብየዋሻል? እኔ እየዋሸህ ነው ማለት ሳይሆን ብሩኬ አያድርገውም። እኔ በብሩኬ እርግጠኛ ስለሆንኩ ነው እኮ። እኔ ብሩኬ ላይ ያለ ስሙ ለምን ስም ሰጣል? ምንም አድሮ ይገኛል። እኔ ጠራህ፣ እኔ ማወቅ ያለብሽ ነገር እንድታውቂ ነው ሀይሚ። እኮ ገብቶሻል? እሺ። እኔ አንቺን በጣም ስለማሰብልሽ ነው እየነገርኩሻለሁ። አድርገው እኔ አድርጎት ስላየሁት እኮ ነው ለምን? አይ አይደለም፣ እርግጠኛ እርግጠኛ ቪዲዮ ይዤ እኮ እኮ ቦታው ደስ አይለም እኮ። አሁን ሀይሚ ነገርኩሽ፣ ምክንያቱም ከሱ ጋር የሚያጣላኝ ነገር እርግጠኛ ባልሆንኩበት የሰው ወሬ ሰምቼ እንትን ማለት አልፈልግም። ከዚህ በፊት ነገር ወሬ ነው አይ ኖ ወሬም ይሁን አይሁንም እኔ ስለሱ ግድ አይሰጠኝም። ግን ከዚህ በፊት ወሬ ሰምቼ የሰውን እንትን ሰምቼ ከሱ ጋር በጣም ብዙ የተጋጨውበት ነገር አለ እርግጠኛ ባልሆንኩበት ነገር ማለት ነው። አይ ምን አልባት ማለት ነው ስለምታምኙ ይሆናል እየተከራከርሽለት ያለው ማለት ነው እኮ። ብሩኬ ደግሞ አልታመነልሽ ገብቶሽ አላ ከፈለግሽ እኔ ፊት ለፊት በዓይኔ እስከላየሁ ድረስ በፍጹም አላምንም። እሺ ደስ ያለሽ ቦታ አገናኘኝ። እኔን እኔን አይክደኝም መቼም ሰላም ብዬዋለሁ። እኔን አይክደኝም። ገብቶሻላ በዚህ ልክ እርግጠኛ ይሆንኩልሽ እኮ። አይ እኔን አገናኝ። እውነት አትሳሳት፣ ምናልባት ሌላ ሰው አይተህ ሊሆን ይችላል። ሰላም ብየዋለሁ እኮ አልኩሽ። አይ ይሁን። ሰላም ብየው ነው ይሄድኩት። እኔ አሁን እዚህ ጋር መከራከር አልፈልግም እኮ። እሺ፣ ገብቶሻል። እራስሽን እንድታስቢ እንድትጠነቀቂ ነው። እኔ እንደማያደርገው እርግጠኛ ነኝ በምክንያት እሺ፣ አግኝተህ እንኳን አጠገብ ላጠገብ ሰላም ብለኸው እሱ መሆኑን እርግጠኛ ከሆንክ ሜቢ ያቺ ልጅ ምኑ ነች ምኑ ነች? እኔም ምኑም ትሆን አላውቅም፣ ግን ቦታው የተገናኘንበት ቦታ ደስ አይለኝ፣ ቦታው ነው እንጂ ቦታ ደስ አይልም። ያለው ነገር ላይ እርግጠኛ በስሜታዊ ተነሳስቶ ምንም ሊያደርግ የሚችልበት ቦታ ላይ ነው። ገብቶሻል? ማለት ሩም ይዟ፣ አየኸው? ከሴት ጋር የሚታደርበት ቤት አየኸው? እሱን እራሱ ጠይቂው። ወይስ መጠጥ ቤት አየኸው? ወይስ ሴት አየኸው? የት ነው ያገኘኸው? አይ እራሱን ጠይቂው። ይሄንን ወሬ እሱን ጠይቂው። እኔ በቃ ይኸውልሽ፣ ሀሳቡን እንድነግርሽ ነው

መቼም ሊው ደውለሽ ጠይቂው፣ ካላመነ ካላመነ ይውልሽ ካልተማመናችሁን፣ ያለው ብሩኬ ፊት ለፊት መናገር ይችላለሁ። አይ ምን ቢኒ ምን ሆነክ ነው? በቃ እሺ ስለሱ አናውራ፣ በቃ እዚህ ጋር ይብቃ። አንቺ ስለራስህ አታስብ። አይ በቃ አላስብም። የተፈጠረውም ነገር እንኳን ተፈጠረ፣ ምንም ይሁን ምን፣ ደግሜ እኔ እራሴ በአይኔ እስካላየሁት ድረስ እኔ እርግጠኛ ሆኜ እሱ ጋር ደውዬ፣ አሁን በካሜራ ፊት እኔ እሱ ማውራት አልፈልግም። ገባ ምክንያቱም ከሱ ጋር የሚያጣላኝን ነገር ማድረግ አልፈልግም። በጣም ብዙ ከዚህ በፊት የሰው ወሬ ሰምቼ እርግጠኛ ባልሆንኩበትም ሁላ እኔ እንዴት ብዬ ላስረዳ? በጣም ብዙ ነገሮች አሉ ከዚህ በፊት የተፈጠሩ። አሁን ድጋሜ እንደዚህ አይነት ስህተት መፍጠር አልፈልግም። ምንም ሚፍጠር ምን አይመለከተኝም ቀድሞ እኮ እሱ ስህተቱን ጀምሮታል በቃ ከነገረኝ እንገረኝ መታመን ለራስ ነው መታመን ካለበት ይታመናል አይ የሚል ከሆነ ደግሞ እኮ ለምን ለምን አልነገርሽ ምስተዋል እኮ አይንገረኝ በቃ አይንገረኝ ችግር የለውም ምናልባት መናገር ያልፈለገበት የራሱ ምክንያት ይሆናል አሁን አንቺ ተናደሽ ምናምን ሊሆን ይችላል እያንዳንዱ ምታወሩ ነገር ከስሜታዊነት ወጥተሽ ያናድዳል እንደዚህ አይነት ነገር እንዴት ድንገት ለማን ከፈለግሽ ደውዪለት። ይኸው እኔ አልደውልም እያልኩ እኮ አድርጎታል። እኔ እኮ ባይ ነው ያየሁት ነገር ነው። ለምንድን ነው የምትከራከር? አልደውልም። እና ሲቀጥል ደግሞ አድርጎት እንኳን ቢሆን በውስጥ ማውራት ትችል ነበር። እናወራ ነበረ አይደለ? እፈልግሻለሁ ወደ ካሜራ ይዘህ ምናምን አንቺ ታምነሽለት ነገር የሆነ ነገር ተፈጥሮ እንኳን ቢሆን እውነት ስነግርህ ነገሮች ይሰፋሉ። ስለዚህ አሁን ይሄ ነገር እንደውም ከቻልክ ቪዲዮ እራሱ ቢጠፋ ደስ ይለኛል። ቪዲዮማ ችግር እንደማያደርገው እርግጠኛ ነኝ ቢኒ እኔ አይቼዋለሁ እኮ። እሺ ካየኸው አይኔ ለማን ወይስ ያንቺ? ገና ለገና አያደርገው የሚል ወሬ ልስማ። እኔ ደግሞ እያልኩ ይያልኩ ያለሁት ከልጅቷ ጋር በምን አይነት መንገድ ተገናኘ፣ ምኑስ ነች? በምን እርግጠኛ ነህ ምኑ እንደሆነች፣ በምን አጋጣሚ እንዳገኛት፣ በምን እርግጠኛ ነህ? አይሚ ብሩኬ ያገኛት ደስ ማይል ቦታ ነው። እኔ ይሄን ነገር ምነግርሽ በጣም ስለምወድሽ ስለማስብልሽ ነው። ገብቶሻል አይ አንተ በጣም ጥሩ ሞድ ወንድሜ። እኔ ግን ደግሞ በዚህ ልክ ብሩኬ ላይ እኔ ብሩኬ እኮ ምንም አድርጎኝ አላውቅም፣ ያለ ስሙ ለምን ስም ሰጠዋለሁ እንዴ? እሺ ምንድነው የምትለኝ? እሷም እኔ ምንም ልልሽ አይደለም። በቃ ብሩኬን የማይሆን ቦታ ከሌላ ሴት ጋር አይቼዋለሁ። ደውለሽ ጠይቂ ያለውን ነገር ማለት ነው። ከማንም ጋር ይሁን ምንም ነገር ያድርግ፣ መታመን ለራስ ነው። ከታመነ ይታመን፣ አይ የሚል ከሆነ ደሞ እኔ የሰው ወሬ ሰምቼ ወይም ደግሞ እርግጠኛ ያልሆንኩበት ነገር እንጂ አላወራውም አልደውልም እያልኩ ነው። እሱ የራስሽ ምርጫ ነው። አይገብቶሻላ ስለነገርከኝ አመሰግናለሁ። አይተውም ከሆነ ስለነገርከኝ አመሰግናለሁ። ግን እኔ አሁን ይህንን አምኜ ተቀብዬ ምናምን እሱን ማስደበርም አልፈልግም። እሱ የራስሽ ውሳኔ እኮ ነው። በዚህ ውሳኔ መናገር ባለበት ሰዓት ራሱ ይነግረኛል። አልነገረሽም ብዬ ነው በቃ። ካልነገረኝ ደግሞ የማይነግረኝም ከሆነ ወደፊት ደግሞ የራሱ ጉዳይ ነው። ገባው ህሊና ያለው ሰው ደግሞ የፈለገውን ነገር ማድረግ ይችላል። አይ እኔ ደግሞ እንዲያየውሽ እያመንሽው እንዲጎዳሽ ስለማልፈልግ እንጂ አሁን እዚህ ጋር ማለት ነው የፈለግሽው ውሳኔ። እኔ እንደምጎዳ በምን እርግጠኛ ነው? አይ ስልሽ በመሀላችሁ አንቺን ብታደርጊ እሱ ይጎዳል እሱም ቢያደርገው አንቺ ትጎጃለሽ በመሀላችሁ ያለው መተማመን ነው ገብቶሻል አይ ያው ጉዳትም ሆነ ተጎዳሁም አልተጎዳሁም ደግሞ እሱም ተጎዳ አልተጎዳ ህይወት ደግሞ ይቀጥላል አይ ህይወት ይቀጥላል ያን አሁን እንደዚህ ላይ ነው ወሬ እንድታወሪ ሳይሆን አይሚ አወራለሁ እርግጠኛ አለውን ክበቱን ወሬ ልጅቷ ምኑ እንኳን እንደሆነች ሳታቅ መተህ ስታወራኝ እኔ እንዴት ልበለከሽ ምን ላውራ እኮ እኔ እንዳይደብርሽ ነው ሌላ ነገር ማውራት ያልፈለኩት ከዚህ በላይ አሁን ነው እንደውም ይደበረኝ ቢኝ ወንስ ነግረው ማለት ነው ምክንያቱም እንደማያደርገው ደግሞ እኔ እርግጠኛ ነኝ አይደለም። ትዳረ ትዳረጊ እንዴ ምድረም ትዳረጊ እኮ ባይኔ ነገር ልነግርሽ እንዴ ሌላም ነገር ልነግርሽ እችላለሁ፣ ግን ደግሞ አሁን ካሜራ ፊት ድጋሚ የአንችን ስሜት መጉዳት ስለማልፈልግ ነው። ገብቶሻል? ከዚህ በለጠ እየነገርኩሽ ደግሞ ካላመንሽ፣ እኔ አላምንህም። አለማመን አይደለም እንደዚህ አይነት ነገር ማመን አልችልም ምክንያቱም አሁን መረጃ ይዘህ ቢሆን ነበር ገባ ብሩክ እኔ ፊት ደፍሮ አይናገርም ከዚህ በለጠ መረጃ ምን ይያልኩን ደጋግሜ እየነገርኩ ነው ልጁ ምኑ እንደሆነች እርግጠኛ ባልሆንክበት ነገር አጋጣሚ እንኳን እኮ አግኝቷት ሊሆን ይችላል ሜሊ እዛ ቦታ ላይ ሻል ስለ ልጅቷ ብነግርሽ ላስረዳ እሷ እዛ ቁጭ ወይ እሱ ቁጭ ብሎ ድንገት መታበት ሊሆን ይችላል መጣችም አልመታችም እዛ ቦታ ላይ ብሩክ በቃ ጭራሽ መገኘት የሌለበት ቦታ ገብቶሻናል እሺ። እሱን ደግሞ ለሱ መምከር ትችል ነበር። ሀይሚ ላይ ለምን እንደዚህ ከሰው ጋር ነበር ከልጅቷ ጋር ነበር፣ ምን ጠርተ መንገሪ ነበር። እኔ እስከቀረብኩ ድረስ ደግሞ እሱም መቅረብ አለበት። ለምን ለሱ አንቺ ያለውን ነገር መናገር ምትችው እኮ አንቺ ነሽ። ነገር የለም ገባ። እንደዚህ አይነት ስተት ስለ መቅረብ የሆነ የሰውን ስተት አይተ ለቀረብከው ሰው ላልቀረብከው ሰው ምናም የሚባል ነገር የለም ገባ። ያ ሰው ስተቱን ከሰራ ራሱን ሄደ

ገብቶሻል እዛ መሀል ላይ ገብቶ ምን አገባ ይባል። እኔ የምመልሰው ለምን ልጩ ቅጭ ከሚፈጠር አንቺ፣ ብሩክ እናንተ እኮ በጣም ብዙ ያሳለፍን ጓደኛሞች ነን። ወንድሜ ነህ አይደለ ለሱ እኔ አሁን እሱን ማውራት አልችልም። እሺ ሀይሚ፣ የተጨቃጨቀን፣ አልተግባባንም፣ ገብቶሻል። አሁን አንግባባም፣ ሆነ ሲነግሩ አንግባባም። ቢኒ ለዚህ እንደሆነ የጠራኸኝ ባቃ ሲጀመር አልመጣም። እሱ ይመብትሽ ነው። እኔ ግን እያንዳንዱ አሁን የሚጠቅምሽን ነገር ካገኘው ከመናገር ወደ ኋላ አትሳሳት። እንኳን ነገርከኝ። እሺ የተፈጠረም ነገር ካለ አይ አይቼማ ምናምን ማለፍ አልችልም። ሀይሚ መጎዳት የለባትም ብለህ አስበህ መተህ ስለነገርከኝ አመሰግናለሁ። ግን ደግሞ አሁን ደውለሽ አውሪው እንደዚህ እንደዚህ አድርጓል እርግጠኛ ነኝ ምናምን በሚለው ደግሞ እኔ አንተን ሰምቼ ደውዬ እንትን ማለት አልፈልግም። እራሴ ባይኔ ሳየው ወይም ደግሞ መረጃ ሳገኝ እንደዛ አድርጋለሁኝ። እየነገርኩ ነው። ቤተሰብ ደረቅ እንደሆነ ባይኔ እኔ ያየሁትን ልትክድ ማለት ነው ደረቅ ምናምን ብለን ልትሰድበኝ ከሆነ የጠራኸኝ በማምነው ሰው ላይ ወይም በምተማመንበት ሰው ላይ መድረቅ ግዴታዬ ነው መብቴም ነው። ግን ስለነገርከኝ በጣም አመሰግናለሁ። ጨነቀኝ። ክርክር እኔ አንተ እኮ ክርክር ትወዳለህ። ስ መጀመሪያም እኮ ክርክር ትወዳለህ፣ ድሮም ባህሪ ነው አደለ ነው? ክርክር ጭራሽ ቤተሰብ ችግር የለም ስደብ እኔ ባሰብኩበት ለእንደዚህ አይነት ነገር እንደዚህ ከረጅም ጊዜ በኋላ ተገናኝተን እንደዚህ አይነት ነገሮችን በውስጥ ማውራት እንችል ነበር አይደለም የሆነ ተፈጥሮ እንኳን ቢሆን ቤተሰብ ቢያውቅ ምን ችግር አለው የተፈጠረውን ነገር እሱማ ምንም ችግር የለውም ከቤተሰብ የሚደበቅ ነገር እኮ ምንም ነገር የለም ግን አሁን እኔ አንተ ከአንተ ጋር አሁን ለደስታ ነው የመጣሁት እውነት ለመናገር ግን አሁን ሙዴን ነው ያጠፋኸው ሙዲሽ አይጥፋ ለማንኛውም ፕራንክ እያደረጉች ነው። እስካሁን እያወራሁት ነገር ፕራንክ። አትናደጅ፣ እግዚአብሔርን አትናደጅ። ፕራንክ ሲደረግ ቢያንስ ካሜራ ራሱ ይደበቃል። እንደዚህ ሪያሊቲ የሚመስል ነገር ካሜራ ፊት ለፊት እንትን አድርገህ የሰው ስም እያጠፋ ፕራንክ የለም። አትናደጅ። ዋናው መታመን ነው። ለብሩክ ያለሽ እምነት ግን ይለያል። በዚሁ አጋጣሚ ቤት ምንድን ነው ሲጀመር እንደማታየው እርግጠኛ ነበርኩኝ ሲጀመር እንደማታዩ እርግጠኛ፣ ቢያንስ አንቺ እኮ ቢያንስ አትጠረጥሪም፣ እንዲ ቢያንስ ሊያዩ ይችላል። ይህ ልጃ ብለሽ አታስቢ ለምን እንደዛ አስባለሁ? እና ሊታይ ይችላል፣ አጋጣሚ ሊሆን ይችላል አልኩ እኮ። ቢሆንም የት ነው ያየኸው? የሆነ ድንጋጤ እኮ ሊኖር ይገባል አልኩ። የት ነው ያየኸው? ሩም ይዞ ያየው ወይስ መጠጥ ቤት ያየው ምናምን አልኩ። እሱን ልትናገር እሱን ደውለሽ ጠይቂው ነው እያልክ ያለኸው? እኔ እንጃ ብቻ ይካዳለ እኔ አሁንም ወዶ ሰው እንደዛ ነግሬሽን ቢሆን እሺ እኔ እሱን የምጠራጠር ቢሆን ኖሮ ኖሮና አሁን በዚህ ሰዓት ደውይ ስትለኝ ደውዬ ተናግረው ቢሆን እንጣላለን ላ ማለት እኔማ ስልክ ስታወጪ ሊይዝሽ ነበር። ግን አንቺ ስልክም ለመውደድ ተውድ ራሱ ፍቃደኛ ያለበሱደውል ማላደርገው እየሱስ ኧረ መተማመን እንደዚህ ና ይስጠን ፍቅር ይስጠን ግን ምንም አልደነገጽሽ አልተሳካልኝም ማለት እኮ ነው ፕራንክ እራሱ ግን አናደድከኝ አናደድከኝ ድርቅ ብለህ ስታወራ ወይ ደግሞ መረጃ የለህም መረጃም ጣልኩ የለህም ወይ ቪዲዮ ለምን አልቀረጽከውም ሳያይ ካልኩ እኔ እንደዚህ አይነት ባለጌ ሰው አይደለሁም አልከኝ እና ታዲያ እንጂ ቪዲዮ የምር ባየው ራሱ አልቀርጽም። ሁሉን ለመናገር እግዚአብሔር ቦታው ላይ ቅድም እንዳልሽ ይጂ ልናገረው እችላለሁ እንጂ ቪዲዮ አልቀርጽም። ምን ሊያደርግልኝ ብዬ ነው? ቪዲዮን አላውቅም። ለኔም በመረጃ ካልሆነ ስለማላም አረ ወጭራሻላ ብቻ ግን ቤተሰብ ዋናውን ሀሳብ መተማመናቸውን አይተናል። ቅድም እንደተናገርኩት አሪፍ መተማመን አላችሁ። በጣም ነው ወዳችሁ በጣም ነው ማከብራችሁ። ሁለታችሁ ነው አይለያችሁ እግዚአብሔር። ነው ይወሬ ነው ይህን ሰዓት ራሱ ስትጨቃጨቁ ይጨንቅ ነበር። ላለፈው ሁሉ አልፎ ፈጣሪ እዚህ ላይ ያቆም ሆናል እና ሰላም በያቸው እስኪ ቤተሰቦችን። አረ ስማ እንደዚህ ቆሌ እንገፋ ይ በሰፊው እመጣላቸዋለሁ እንጂ እንደዚህማ ግን ብለሽ ሰላም በያቸው ሰላም ቤተሰብ እንዴት ናችሁ? ደህና ናቸው። ከቢኒ ጋር በእንደዚህ አይነት መልኩ አልጠበቅኩም ነበረ። በእንደዚህ አይነት መልኩ እንመጣለን ሲለኝ ላይ አንብቤ ነው የአይሚ ፕራንክ ትምህርት አለው ምናምን ይላሉ አብዛኛው፣ እና ትምህርት ያለውን ፕራንክ ለምን አንዳንዴ ከሱ ሀሳብ ተነስቼ ብቻ ማለት ነው። እንደውም አንዳንዴ የምንጨቃጨቀው ወይ ምናልባት ፊት ለፊት ሴት ይዞብኝ ከመጣ ምናምን ያው ሴት አይደለ እምነትህ ይጎላል። ግን አሁን እንደዚህ ሰው መጥቶ በሚነግረኝ ሰው ባየውት ነገር ተስፋ ቆርጫለሁ ማመን ብዙ አምኜ ብዙ የተጣላንበት ወደ ካሜራ ራሱ ያልመጡ ብዙ ነገሮች የተፈጠሩ ስላሉ ወሬ ወሬ ሰምቼ ወሬ ተቀብዬ እሱን ተናግረው ማለት ነው። አረ ወሬ አያስፈልግም። አንዳንድ ሰዎችም ወሬ ነው ያጣላቸውና ወሬ የሚባል ነገር ከህይወታችን ብናስወጣ የራሳችን ህይወት ብንኖር። ሰው ደግሞ በሰው ህይወት መግባት ነው ያለው በመዳን አንቺ ህይወት ላይ ገብቶ እኔ አውቃለሁ የሚል ህዝብ የበዛበት ሰዓት ነውና በጣም ስለዚህ አሪፍ ነው እና አሁን ካንቺ ጋር ቆንጆ ጊዜ እናሳልፋለን። ታጀራ ከመጣው ደስ የሚል ጊዜ አላሳለፍኩ እኔ ሁላ ማለት ነው። አስቀድም የመጣው በቃ ይሄ ልጅ ማግኘት አለብኝ ብዬ ነው እዚህ ከመጣና አልተገናኘንም ምናምንና